ያው የሰው ልጅ የተሰማውን ያወራል። ትናንትና ትንሽ የተሰማኝ ቅር ያለኝ ነገር አለ ማለት ነው። አብርሽ ሚስት ገና ሳላገባ ብለህ እያወራክ ነበር፣ ማለት ግን አግብተሃል። ምክንያቱም አብሯችሁ እየኑራችሁ ነው። ሚስት ናት። ቤተሰብ ጋር ብትሆን እጮኛክ ናት እንል ነበር ማለት ነው። አሰላም አሌይኩ ራመቱ ለበረካቱ። ላይክ በማድረግ ቪዲዮን እስከ መጨረሻው ድረስ ስሙ ማለት እና፣ ሩታዬ የለበሽ ሁሉ ያምርብሻል ማለት ነው። አብርሽ ግን ሁሌ ሚስትክ ናት ማለት ነው። ሚስትክ ያው አላገባውም አትበል አግብተሃል መካድ አይቻልም ማለት ነው። እና እንግዲህ ዱባይ ልትመጡ ሱፍ እየመረጣችሁ ነው። ቬሎ ደግሞ ያው ተመርጦ አልቋል። እንግዲህ እና ሩታይ በጣም ነው የምታምረው። ልህልቷ ንግስታችን ማለት ነው። የፈለገ ነገር ብትለብስ በጣም ነው ደስ የሚልባት። ፈን አርገውናል። ትላንትና በጣም ነው ያሳቅን። እኔ ዘና ብዬበታለሁ ማለት ነው። እና ከዚህ በፊትም ከአይሚ ጋር ሰርታለች። በጣም ያዝናና ቪዲዮ ማለት ነው። እና በቃ ምን ልበላችሁ፣ ትችላለች ልጅቷ ማለት ነው። በቃ በጣም ነው የምትችለው። እና ልብሱም ደግሞ ያው ያማረበት ከመስቀያው ነው ላችሁ እና ፋሚሊዎች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ ማለት ነው። ዛሬ ደግሞ ያው እና አብርሽ ቬሎ ለብሰው ይመጣሉ። እሺ።